ስቲቨን ፍሬድሪክ ሴጋል ሚያዚያ አስር ቀን 1952 በላሲንግ ሚቺጋን ተወለደ። ገና የአምስት ዓመት ልጅ እያለ ቤተሰቡ ወደ ፀሐያማዋ ካሊፎርኒያ ተዛወረ። በአናሄም ያሳለፈው የልጅነት ጊዜው ገና በሰባት ዓመቱ የማርሻል አርት ዓለምን እንዲያገኝ አደረገው። ጁዶን በመለማመድ የጀመረው ጉዞ በአስራዎቹ ዕድሜው አይኪዶን አግኝቶ በጥልቀት መማር ጀመረ። ይህ ፍቅር ገና በ17 ዓመቱ ብቻውን ወደ ጃፓን እንዲሄድ ገፋፋው። ጃፓን ውስጥ ለ15 ዓመታት ያህል በመቆየት የአይኪዶን ጥበብ እስከ ሰባተኛ ዳን ብላክ ቤልት ደረጃ ድረስ የተማረ የመጀመሪያው ምዕራባዊ ሰው ሆነ። የራሱን ማሰልጠኛ በመክፈት የማርሻል አርት ማስተር በመሆን ታላቅ ክብርን አተረፈ። ይህ የጃፓን ቆይታው ከጠንካራ የአካል ብቃት እንቅስቃሴ ባሻገር የዲሲፕሊን፣ የአክብሮትና የመንፈሳዊ ጥንካሬ መሰረት እንዲገነባ አስችሎታል። እንደ አውሮፓውያን አቆጣጠር በ1980ዎቹ አጋማሽ ወደ አሜሪካ ከተመለሰ በኋላ የማርሻል አርት ችሎታውና ልዩ ማንነቱ የሆሊድ ወኪሎችን ትኩረት ስቧል። ታዋቂው ወኪል ማይክል ኦቪትዝ የስቲቨንን ችሎታዎች በመለየት ወደ ፊልም ኢንዱስትሪ እንዲገባ አገዘው። የመጀመሪያ ፊልሙ አበብ ደለው 1988 ወዲያውኑ ትልቅ ስኬት ሆነ። ይህ ለብዙ ስኬታማ የአክሽን ፊልሞች በሮችን ከፈተለት። ከእነዚህም መካከል ሃርድ ቶኪል፣ ማርክድ ፎር ዴዝ፣ አውት ፎር ጀስቲስ እና በእርግጥም የምርጥ ስራው ተደርጎ የሚወሰደው አንደርሲንግል ይገኙበታል። ስቴቨን ሴጋል ሽጉጥ ከመጠቀም ይልቅ በእጅ ለእጅ ፊልም ላይ የሚያተኩረው የራሱ የሆነ የትግል ዘይቤ ያለው የአክሽን ፊልም ኦዶ ነው። የእሱ ፊልሞች በአክሽን ብቻ ሳይሆን እንደ አካባቢ ጥበቃና ሙስና ባሉ ማህበራዊ ጉዳዮች ላይ ትኩረት ይሰጡ ነበር። ከማርሻል አርትና ከፊልም ስራው ጎን ለጎን የስቲቨን ሴጋል የፍቅር ህይወትም ውስብስብና ሁለገብ ነበር። የመጀመሪያ ባለቤቱ ጃፓናዊቷ አይኪዶ አስተማሪ ሚያኮ ፉጂታ ስትሆን ሁለት ልጆችንም ወልደዋል። ቀጥሎ ታዋቂዋ የሆሊውድ ተዋንያት ኬሊ ሌብሮክን አግብቶ ሶስት ልጆችን አፍርቷል። በአሁኑ ጊዜ ደግሞ ከአራተኛ ባለቤቱ ሞንጎላዊቷ ዳንሰኛ ኤርዱትኒያ ባትሱክ ጋር ሲሆን አንድ ልጅም አላቸው። በአጠቃላይ የስቴቨን ሴጋል የሰባት ልጆች አባት ነው። የሱ የፍቅርና የትዳር ህይወት እንደ ህዝብ ሰውነቱ ብዙ ጊዜ በመገናኛ ብዙሃን ሲተነተን የቆየ ቢሆንም ከጠንካራው የአክሽን ኮከብ ገጸ ባህሪው ባሻገር እሱ ደግሞ ፍቅርና ቤተሰብን ሲመሰርት የኖረ ሰው መሆኑን ያሳያል። ስለዚህም የስቴቨን ሴጋል ታሪክ ከቀላል የልጅነት ጊዜ ጀምሮ በምስራቃዊ የማርሻል አርት ጥበብ ጥልቅ እውቀት አግኝቶ የሆሊውድ የአክሽን ኮከብ በመሆን ዓለም አቀፍ ዝናን አትርፎ ውስብስብ የፍቅርና የቤተሰብ ህይወት እየመራ ያለ ሰው ነው። ውስብስብ የፍቅርና የቤተሰብ ሕይወት ታሪክ የሚመራ ሰው ነው። የእሱ ህይወት የጽናት የወሰንና ለጥበብና ለስኬት የመጨረሻው ፍላጎት ማሳያ ነው። ስቴቨን ሴጋል በበርካታ ገጽታዎች የተሞላ ሰው ነው። በእውነትም የማይረሳ አሻራ ያሳረፈ ስብዕና አለው።